ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው። እነዚህ ማን ናቸው? እነዚህ ማን ናቸው? አብርሽ፣ አብርሽ፣ ሱሩ ዛሬ ምን ነው? ምን ነው እንደዚህ ቀዳደደ? ቀዳደደ፣ ጣለ ወደዛ፣ ማለት ነው። ቦጫጭቆ ማለት ነው። ጽጌ ትላንትና ማለት ነው፣ ገራጅ ገብታ ነበረ። ገራጅ ነው እንጂ ሻወር አይደለም። ገራጅ ገብታ ነበረ ጽጌ ትላንትና ማታ ማለት ነው። አይታችኋላ ከምሽቱ ለሊት ሰት ለሊት ለሊት ዘጠኝ ሰዓት ነው ምናምንለት እና ምን ነው ጽጌት ስትባል ባለፈው ያደረገችው በቀለ ተበቀለበት ማለት ነው። ይሳይቅ እና ዛሬ ደግሞ ኤሮቲ እና አብርሽ ው እየተስናኖ ነው ዱባይ ውስጥ ማለት ነው። ይሄ ቦታ የት ጋ ነው? እናተግን ከምሬ ነው ዱባይ ውስጥ የት ጋ ነው?

ይወትሮቲ የሰራችለት ሰራችለት፣ እንግዲህ አብርሽ እስች ገ ማለት ነው፣ እግሩን የወገ ነገር ያስመስላ። ወይኔ ተሰበርኩ ታሰበርኩ አለችው። ግን ደግሞ እሱ ለእሷ እንትን ስለው ምኖሽ ምኖሽ ምናምን ስለው፣ አረኔ ምንም ላሸባት ብላ ማለት ነው ስቃበት ሄደች። ወንድ እዛችሁ እዛችሁ እንደዚህ ማለት ነው። ግን ማለት ነው ኔ ካብሬ ነው አብርሽ። ምንድኑ ሌላ ሰው መሰለኮ ልጁ። ካገባማ በቃ ይችን ቀለበት ካደረገማ ሌላ ሰው ሆነ። እናንተ እንደዚህ ስታዩ የድሮ አብርሽ ነው። እስቲ ዝም ብላችሁ የቱ ልጁ ዘናጭ ወንድ ሴት ጋር መሆን እንደዚህ ማለት ነው። ሁ በሆነችው እቺ ቆንጅዬ እሩት ጋር መሆን እንደዚህ ያሳምራል። አያችሁ፣ ወንዶች ሴት እኮ ለእናንተ ድምቀታችሁ ነው ማለት ነው። ድምቀት ማለት ነው አበባ ሀበብዬ ሀበባዬ ሆሽ ሩቲ ማለት ሀበባ ናት። ሰራችለት፣ ዝቹ ዝቹ ፍራንክ አስደነገጠችው ማለት ነው። ሰራችለት፣ ወንድ ጀግናችሁ፣ ጀግና ጀግና ነሽ ማለት ነው። እና መቼ ነው ግን የሚሄዱት ማለት ይሄ መቼ ነው እነ ሩቲ የሚሄዱት? ይቆያሉ እንዴ? እናንተ ሳላያቸው መሄዳቸው መቼም ኢትዮጵያ ስገባያቸዋል እና በጣም ነው ያማረባቸው። እኛ ጀግኖች ማለት ነው እኛ ሸበሎች እኛ እኛ እኛ እኛ ናቸው እነሱ እኛ እኛ ናቸው እነሱ ሩቲና አብርሽ መቼ መቼ የእኛ ናቸው ተፋቶን ሌሎቹ ማለት ነው። እንደዛ ነው። ለማንኛውም ብራይክ፣ ሼር፣ ሰብስክራይብ አርጎልኝ አበረታቱኝ ቤተሰቦች፣ የኔ ውዶች፣ የኔ ቅመሞች፣ የኔ ማሮች በሀገር ውስጥ ያላችሁም ከሀገር ውስጥም ያላችሁ እግዚአብሔር ይጠብቃችሁ። በተለይ በተለይ ስግደት ላይ ያላችሁ ሱዲ ላይ ያለው አሁን ቤቶቻችን በጣም ትልቅ ችግር ላይ ስለሆነ እግዚአብሔር ከዛ ችግር ያወጣችሁ። ከምር ሁላችንም እንቀየር እንለወጣለን ብለን ነው ከሀገራችን ወተን የመጣንና ብቻ ይሄ ነገር ያገጥማል ብለን አይደለም ከሀገራችን ይወጣል ስንወጣ፣ ግን ብዙ ነገር ነው ምደርስበት እንደ በግ እየታረነ እየተደፈሩ ብዙ ነገር እየሆኑ ነው እና ከዚህ ሁሉ እግዚአብሔር ይሰውላቸው ጠብቃቸው። እንግዲህ ለእስር ቤትም ቤት የሚከራተቱ እንዲህ ደግሞ ትልቅ ችግር ላይ ላሉም ደግሞ እግዚአብሔር ያስፈታልን ከምር፣ እንጂ በጣም ነው ከባድ። በዚህ ሰዓት ላይ ስግደት ላይ የመጡ ልጆች ከነ ሴቱ ወንዶቹም በጣም ችግር ላይ ነው። እኔ ሀገራችን አገራችን ላይ እንደዚህ ኑሮ ወደዋል ብሎ ሰው እየተሰደደ፣ ግን በሰው ሀገር ደግሞ ከሱ እየበለጠ ህይወቱን እስከሚያሳልፍ ድረስ እየደረሰበት ነው እና እኔ በጣም ነው የሚያዛዝ ነው። ማርያም እንግዲህ እግዚአብሔር ሰላሙን ቀን ያምጣልን።